ሰላም ፍቅር እየመጣ ነው፣ ጸብ ቀንሷል። እናሳስበው ሳስበው እነ ትክክል እነ እችን አጀንዳ ይፈልጓታል። ከዛ አሊ ታመስ ተጣሉ ሲባል አጀንዳ ይመጣ እንጂ ፎሎ እያደረጉ ነው። አሁን እዚህ ራሱ አንዲት እንትና ሜሪ ነኝ የተዋሉ ልጅ መስ እያድርጊዋሉ አለች። በቀደም ግን አናደርገውም ብላ አገር ምድሩ እያስትን ነበር ግን አድርገሃለች አየህ፣ አጀንዳውን ፈልገውት ነው

አትሳቁ እኔ አሁን ነው ሲስተማቹ የገባኝ። ሲስተማቹ ገባኝ። እኔን እንገርቅ አንዲት ጓደኛዬ መዳም ቤት የምትሰራ ጠዋት ትደውልልኛለች መሲ በናሽ እስኪሆ ደግሞ ቅያላ ጀንዳሽ ትለኛለች። ለምን ስላት በናይ ዛሬ በጣም ብዙ ልብስ የሚተኮሳለኝ ትለኛለች።

ሰላም ጤና ይስጥልኝ። ቴቺ ዲሊቨሪን አምስት መቶ ሺ ፎሎ ካስገባ ለወንድማችን አሊወንልየው የአምስት መቶ ሺህ ብር ሽልማት እንደሚሰጥ የቴቺ ዲሊቨሪ አስታውቋል። በዚህ መሰረት አሊዮንልየው ጥሪ አቅርቧል። ኢቴቺ ዲሊቨሪን ፎሎ ያላደርጋችሁ ፎሎ በማድረግ ላልሰሙ በማሰማት ላላወቁት በማሳወቅ እንድትተባበሩ ብሎ ጥሪ አቅርቧል። ወላሂ ምንም የማያልፍ ነገር የለም ከነገሩ ክብደት፣ ካሳማሚነቱ፣ ካጨላለሙ ብዛት የማያልፍ መስሎ ቢታያችሁም ያልፋል። ማለፉ እናንተኑ ራሳችሁን እስኪ አስገርማችሁ ድረስ ያልፋል። ትንሽ ብቻ ትዕግሥት

በቃ ሲደብረኝም በቃ ኤቭሪ ታይም ቁርአን ስለማዳምጥ ያው ቃፍ ላይ ይቀራል፣ አእምሮ ላይ ይቀራል። እና ያው ሌላ ነገር በአእምሮ ከመያዝ የአላህን ቃል ሰባብረንም ቢሆን ብንይዘው ያው የልብን ያቃል በሚለው ለዛ ነው። እና ማሻላህ፣ ወላሂ በጣም ቆንጆ አርገ ነው ይቀጥረሃልን። በጣም ደሞራል ይሰማኛል። አንዳንድ ጠቃ በተለይ መጀመሪያ የቀረህልን ሱረቱን ሙልቅ ካልተላለዚ አንዘላ ለአብድህ ልኪታበ ወለም የጃለው ወጃ ምን። በኦንላይን ኦንላይን ስትሰሩ ደግሞ ምናልባት ቲክቶክ ካስፈለጋችሁ ሳ ያስፈልጋችኋል። ዛሬ ያላደረጃችሁት ነገር ነገ የቢዝነስ ሰው መሆን ነው የምትነገሩት፣ መስማት ነው። በተለይ ሴቶች ብዙ ነገር ያስፈልጋቸዋል። አይገርምና ወለዱን ከጠበቅሽ የትም ሀገርሽ። እዚህ ሀገር አግብተሽ መውለድ እኮ ትልቅ ነገር ነው። ስለዚህ እኔ የምለው ይህን ለሰጣው ነገር ደግሞ እናመሰግናለን። የምሬ እናምለ እኛም ከእናንተ ጋር ነው የምንሰራው። ምክንያቱም በትንሹ እንኳ ሳራ ላበሻን ስንጠቅስ በጣም መልካም ሰው፣ ጥሩ ሰው ግን በሚሊየር የሚቆጠር ሀብት ያላት ባለ ሀብት ናት። ነገር ግን ከየት የት ደረሰች ሲባል ልክ እንደኛው ነበረች። የማትችለው ነገር የለም እማትደርስበት ነገር የለም። ምክንያቱም ለምን መሰለህ ሰው ከሰራ ለሰው ክፉ ካልተመኘ የሚሰራን ሰው ካበረታታ የማይደርስበት ነገር የለም። ዛሬ እነ ራምዚ ሪል እስቴት እነዚህ ኦፊስ ትላልቅ ኦፊስ ያላቸው እነ ሳራ ላበሻን ብንመለከት እኛ ነው የተነሱት። ያውም የዛ ሰዓት እነሳራ ላበሻ ኦንላይን ስራ ምናምን አልነበረም። በየቤቱ እያንኳኩ ጠይቋት። የማይቻል ነገር የለም። ግን እናንተ ተስፋ ትቆርጡና እንደማትችሉ ትሆናላችሁ። ረጅም ዓመት ይህን ያለ ረጅም ዓመት ለምን ትሄጃለሽ? እኔ የዛሬ አምስት ዓመት እኔ ጎዳና ተዳዳሪ ነበርኩ እኮ እኔ እኮ መናገር ፈልጌ አይደለም እኮ ሰው እንዲማር ነው። ሚዲያ የኢትዮጵያ ቴሌቪዥን ላይ ቁጭ ብዬ ሰላሳ ደቂቃ ስሰራ በዛን ሰዓት ደላላ ነበሩ። በዛ ሰዓት ባላነሳሁት ስልክ እርግጠኛ ላይ ሁለት ሚሊዮን ብር፣ ሶስት ሚሊዮን ብር አምልጦኛል። ያንን የተናገርኩት ሰው እንዲማር እንዲወጣ ነው። በቃ ይሄ ትልቅ መሆን እንችላለን ብዙ አቅም ያለ አቅማችን እንድንተዋወቅበት ነው። በጣም ቀላል ነው ፣ ንግድ ሀብታም መሆን በጣም ቀላል ነው። በጣም ኢዚ ነው። የተማረው ኃይል ያለው ዓለምን እየመራት ያለው ኢትዮጵያዊ ነው። ኢትዮጵያዊ የኢትዮጵያውያን አሻራ የሌለበት የዓለም ስልጣኔ የለም። የዓለማችን አሁን ያለችበት የውድድር ዓለም መሰረቱ ኢትዮጵያውያን ናቸው። አሁን ትልቁ ችግር ምንድን ነው? እኛ ኢትዮጵያውያንን እነዚህን የሚመክሩንን የሚያስተምሩንን አንሰማም። እንስማቸው፣ በቃ እንስማቸው። እነሱንና ስለ ሕጉም የሚያውቅ ሕጉን ያስረዳ ስለ ስራ ስለ ንግድ የሚያውቅ ንግድ ያስተምር። ስለ ትራንስፖርት የሚያውቅ ትራንስፖርቱን ያሳየን። ስለ በጣም ምርት በቅናሽ የሚገኝበትን የሚያውቅ ምርት በቅናሽ ያለበትን ያሳየን። ተባብረን ግን ተደጋግፈን ማግኘት ያለብን አንዱ ማግኘት ያለበትን ሳንትን ሳንል እንጠባበቅ። ሁለተኛ ስፔሻሊ እስፔሻሊ እዚህ ሀገር ቅድም እንዳልሽው እዚህ ሀገር የንጉሶች ሀገር ነው የንጉሶች ሀገር ላይ ደግሞ ሁለተኛ የሚባል ነገር የለም። እንደ ንጉስ ነው እየኖር ነው ያለ ነው እንደ ሀገራችን ዜጋ እንደሆንበት ነው ተከብረን እየኖር ነው ያለው እዚህ ሀገር ላይ ስለዚህ ዜጋ፣ አሁን እንደ ዜጋ አክብረው እያኖሩን፣ እዚህ እንደፈለጋችን እንድኖር እያደረጉን፣ እኛ ደግሞ ህጋቸውን እንጠብቅላቸው፣ ህጋቸውን እናክብርላቸው፣ ህጋቸውን እንወቅ ምን ያስጠይቀናል፣ ምን አያስጠይቀም የሚለውን ነገር እንወቅ። ያንን የሚያውቁ ልጆች አሉ። እነሱ ፕሮግራም ይዘጋጅና እንጋብዛቸው። ዜግነት ግዴታ አለባቸው የሀገራችን ልጆች ስለሆኑ ያንን ነገር ያስተምሩናል። ለዛ ደግሞ እኛ እናመቻችላቸው። እኔ በበኩሌ የምችለውን ለማድረግ ፈቃደኛ ነኝ እና አመሰግናለሁ። ስልኪ አሁን አምስት ፐርሰንት ደርሷል። ቻርጅ ሊዘጋ ስለሚችል ላ ከላይ ላዳምጣ። አሁን ወረድ ቤት እየገባሁ ነው፣ ሎቢ ላይ ቁጭ ነው ማውራት እሺ እናመሰግናለን እኛም እንግዲህ ወደ ቤታችን ስለመጣ መሲናት እየሳበችን እንኳ አይቼ አላውቅም እኛ ቤት እኔ ባገኘሁት ቦታ ሁሉ ሰፖርት ነው ማድረገው ለምን ዱባይ ላይ እንደዚህ አይነት ወንድም ስፔሻሊ አረብ ሀገራት ላይ የትም ሳውዲን ቢሆን እንደዛው ማለት ነው ገባሽ የትም አረባ እንደዚህ አይነት ወንድም ስናገኝ ዩቱብ ከፍቶ ሲመጡ ዩቱባቸውን ብታሳድግ የዩቱብ ገቢያቸው ለምስጊድ ነው የሚያረቡት ገባሽ ለተቸገሩት ነው አሁን ነገ ዩቱብ ከፍቶ ቢመጣ አንድ አረብ ሀገር ላይ ያለ አንድ ኢትዮጵያዊ ሪከርድ ዩቱበር የሰበረ ማድረግ እንችላለን። አረብ ሀገር ላይ ብቻ ያለ ነው ከተያይዘን ማለት ነው ገባች። ነገውን በዩቱብ ሲመጡ ዩቱባቸው ላይ ገብተን የሆነ በቃ ለመልካም ነገር መዝመት ታውቃላችሁ። የሆነ ቪዲዮ ሲሰራ የነገር ምናምን አሁን ቤታ ጋር ስትሄጂ ይችላል አይደለ? አሁን ቤታ ጸጥ ብላ ቁጭ ብትል ማንም አያትም። ቤታ ስለምታጫወት ፈታ ስለምታረግ ሰው ቁጭ ብሎ ፈታ ይላል። ጸጥ ብትል ግን ወይ ፎቶ አድርጋ ቁጭ ብትል ማንም ሰው አያትም። ልክ እንደዛ ዘመቻ መክፈት በቃ የሆነ አሁን በዩቱብም ይሁን በምንም ሲመጡ እንደዚህ አይነት ወንድሞቻችን ሁሉም ማረብ ሀገር ላይ ያለው እጅ ለእጅ ተያይዞ ወደፊት መሄድ በቃ የሚያስደምም ሰዎች መሆን እንችላለን። እንግዲህ ብዙ ነገሮች ተናግሯችኋል፣ ሰምታችኋል። የሰማችሁትን በልቦናችሁ ያሳድርላችሁ ወልደ ጊዮርጊስ ሰዓትህን ጊዜህን ስለሰጠን፣ ሙኒትም፣ ዳኒም፣ ፎዚም፣ ሶልጌጁ ነፂ ሁላችሁን ማርያም ቁጭ ብሎ መስማት በነገራችን ላይ ትልቅ ነገር ነው እና እናመሰግናለን። እና እንደ ወልደ ጊዮርጊስ ደ በዩቱብ ብትመጡ ደግሞ ሞር በቃ የሆነ አረብ ሀገር ላይ ፍርድ የሰበረ ዩቱበር ማለት ነው። አዎ፣ አለ ዩቲዩብ። እሺ፣ አሁን በደንብ ካሜራ ምናምን ኤብሪ ነገር አሬንጅ አድርገናል፣ እና አሁን ሰሞኑን የምንሸልማቸው ልጆች ሰሞኑን ሲያሸንፉ የነበሩ ልጆችን ብራቸውን እየሰጠናቸው አይደለም። ሰብሰብ አድርገን ኢንተርቪው ልናደርጋቸው እንፈልጋለን፣ ተሞክሯቸው ልንወስድ። ብዙዎቹ አምስት ዓመት ስድስት ዓመት ሰርተው ምንም ብር የላቸውም። ለምንድን ነው ብር የሌላቸው እንዴ? ለምንድን ነው ደግሞ ሳይከፈላቸውም ይከፈለናል ታዲያ ምንድ ነው? ቤተሰብ እንረዳለን፣ ቤተሰብ መደገፍ አለብን፣ እንዲህ አለብን እ ቤተሰቦቻቸው እነሱ አረብ ሀገር ከመሄዳቸው በፊት እኮ እየኖሩ ነበር። ለምንድን ነው አሁን ሁሉንም ደሞዛቸውን እየተጠቀሙ ያሉት? እና ይህንን ይህንን በደንብ ኢንተርቪው ልናደርጋቸው ፈልገን ሰሞኑን እየሰጠናቸው አይደለም። አሁን የኦልሬዲ ከ እሁድ ጀምሮ ቪዲዮዎች መስራት እንጀምራለን። ቪዲዮዎች እየሰራን ቲክቶክ ላይም ረዥም ጊዜ ፕሮዳክሽን የፕሮግራም ልክ እንደ ኤቢኤስ ላይ ምናምን ሁሉ የሚተላለፍ ፕሮግራም ነው እያሰብን ያለ ነው። ዩቲቡን መጀመሪያ የስራውን የቀረፃው ምናምን ፕሮግራም ማስተላለፉ ልምድ ካገኘም በኋላ በቴሌቪዥን ራሱ ቀጥታ እነሱ እየተጋበዙ ምን አይነት ችግር ውስጥ እንዳሉ የሙቀቱን ሁኔታ በሰላሳ ደቂቃ ውስጥ እየወጣን ህዝቡ እንዲያይ በቃ ቤተሰቦቻቸው እንዲረዱ ምን ያህል አመት እንትን ማድረግ በእቅድ እቅድ እናወጣላቸዋለን ምን ያህል ደሞዛቸው አንድ ሺ ሁለት መቶ ደሞዛ የሆነ ልጅ የስንት ብር ቅባት መጠቀም እንዳለባት አላማ እቅድ ጽፋ እንድትሰጠን እንድናግዛቸው እኛ እንድናግዛቸው እንዲለወጡ የምናደርግበት ፕሮግራም ለማዘጋጀት ፕሮሰስ ላይ ነን ኦልሬዲ ዩቲውብ አካውንቱን ከፍተነዋል እና እንትን እናደርግ ተደርጎ የሆነ እዚህም ሶልም አለ ከዚህ በቤት ምናምን በሚገቡበት ቤት እንትን ይላሉ። እኛም እንዲሁም ቤሩት ኮይትም ያሉ በቃ በአጠቃላይ ሁሉም እህቶቻችን ከመዳን ቤት እንደ ማስወጫ ዘመቻ ሁሉም ዱባይ ላይ ብቻ የታጠረ ሰብ ሁላችንም ጋር እንዲዳረስ አድርገን በቪዲዮ እና እኛ ማለት ሄዶ ሰብስክራይ ማለት ክፍያ የለው ከኪሳችን የሚወጣ ነገር የለም። እናንተ በዛ ተደግፋላችሁ፣ እኛ ደግሞ በተለያየው ነገር ሁሉ ከጎናችሁ እንሆናለን እና በጣም አሪፍ ሀሳብ ነው። በጣም ደስ የሚል ሀሳብ ነው። ማረም ሳናስበው ብዙ ነገር ተማማርን እና ደስ ይለን። ቁርአንን የያዘ ሰው በዱኒያን ባኪራም ከፍ ይለን። ዛሬ ደግሞ ማስታወሳቸው ሀዲስ ቁርአንን የሚቀራ ሰው አሳምሮ ምርጥ አድርጎ የሚቀራ ሰው ከመላእካዎች ጋር አላ ስብን ታላ ይመድበዋል። ለዚያውም ከተከበሩ መላእካዎች ጋር አላ ስብን ታላ ካከበራቸው አላ ስብን ታላን በብቸኝነት ከሚያመልኩ አላ ስብሓን ካዘዛቸው ፍንክች የማይሉ እሱን በብቸኝነት የሚገዙ የሚታዘዙ ከሆኖች መላእካዎች ጋራ እኩል ያደርገዋል፣ ወይም ደግሞ ከነሱ ጋር ይመደበዋል። ምን ይላሉ አላ መልተኛ ለ ሰላቱ ሰላም አልማሂሩ ቢልቁርን በቁርአን እኮ ቆንጆ አድርጎ የሚቀራ ሰው ሰፈረቲ ኪራሚን በረራ ከተከበሩ መላእከዎች ጋር ነው።

ሁለት ታጅር አለው አላላ መልእክተኛ ላ ሰላቱ ሰላም። ስለዚህ ቁርአንን እየተታገላችሁ ከሆነ በጣም እድለኞች ናቸው። ሁለት አጀር አላቸው አሉ ያለ መሌተኛ ለ ሰላት ሰላም። እና በምንችለው አቅም ቁርአንን አሳምረው ከሚቀሩት እንሆን። ከዛ ካልቻለን ደግሞ ከሚንተባተቡት እንኳን ብንሆን አላህ ስብሃነ ወተዓላ አጀራችንን አይጥለውም። ና እና በምንችለው አቅም የሆነ ጊዜ ላይ ደግሞ ማሄር ልንሆን እንችላለን። በቁርአን በጣም አሳምረን የምንቀራ ጎበዝ ልንሆን እንችላለን። ነገር ግን አሁን የምናደርገው ጅሁድ ይወስነዋል። ና ጎበዝ እንሆን አላህ ስብሃነ ወተዓላ በትክክል ቁርአንን ከሚቀሩት ከማሄር ከተባሉት ያድርገን። አላህ ያሉ ተስፋ የማልቆርጦ ብዙ ዋጋ ስለተከፈለልኝ ከጀርባዬ እንኳን ስኬቴ፣ ዝም ብዬ መኖሬ ብቻ የሚያስደስታቸው ምክንያት በሌለው ፈገግታዬ ከልባቸው የሚስቁ እኔ እንዳገኝ እነሱ ብዙ ያጡ እልፍ ሰዎች አሉ። ከምንም በላይ ደግሞ ስለ እኔ ከኔ በላይ የሚያውቀው ጌታዬ ሁሌም ቢሆን ከኔ ጋር ነው። ታዲያ እንዴት ነው ተስፋ የምቆርጥሩ?